ሰባር ዜና! የዶናልድ ትራምፕ መንግስት በወኪሉ በኩል ስለ አሰብና ኢትዮ ኤርትራ ውጥረት ዝምታውን ሰብሮ ተከስተዋል። ትራምፕ በሰሞነኛው ውጥረት ምነው ዝማሉ ሲባል የከረመ ሲሆን ትናንት ምሽት ላይ ታዲያ ከነጩ ቤተ መንግስት ከባድ ማስጠንቀቂያ ወጥቷል። ይህ በእንዲህ ሳለ የፌዴራሉ ጦር ወደ ትግራይ እንደማይገባ ተነግሮኛል ሲሉ ጄኔራል ታደሰ ወረደ ከአዲስ አበባ መልስ ያበጠውን ዘርግፈው ተመልሰዋል። ጀነራሉ፣ ጌታቸው መፈንቅለ መንግስት ሲሉ የጠሩትን ጉዳይም ሕግ ማስከበር ሲሉ ጠርተውታል። በዝርዝር እናስደምጣቸዋለን። ደብረ ጽዮን አዲስ አበባን ሲረግጡ ከአዲስ አበባ ሻዕቢያን የተመለከተ ከባድ ጉድ ተሰምተዋል። ጊዲዮን ጢሞቴዎስና ጌታቸው ረዳ ዲፕሎማቶችን ሰብስበው ለአዳሎ ቤተ መንግስት ሹማምንት መርዶ አሰምተዋል። ከደብረ ጽዮን አንጃ ጋር ያልተቀደሰ ጋብቻ ብቻ ውስጥ የገባው የኤርትራ መንግስት ለመጀመሪያ ጊዜ በግልጽ ከኢትዮጵያ መንግስት ውንጀል አቀርቦበታል። መንግሥት ለመጀመሪያ ጊዜ የህወሓት አንደኛው አንጃም ከውጭ ኃይል ጋር ግንኙነት እያደረገ ነው ብሏል። ወንጀላውን ተከትሎ ታዲያ የደብረ ጽዮን ቡድን ጌታቸውን የትግራይ ተላላኪ ሲል ከሶ ማስተባበያ አውጥቷል። ተሰሙታላችሁ። ከጠቅላይ ሚኒስትሩ ሰበር ዜና በኋላ ውሃ ሽታ ሆኖ የቀረው የኦጋዴን ነዳጅ ውዝግብ ተነሳበት። ወደ ሰላማዊ ፖለቲካ መስመር የገባበትን የአስመራውን ስምምነት ሰርዞ ጦር ወደ ማንሳት ለመሸጋገር እየተንደረደረ የሚገኘው ኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ አዲስ ካርድ መዘዋል። እንመለስበታለን።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 ደብረ ጽዮን አዲስ አበባን ሲረግጡ ከአዲስ አበባ ሻዕቢያን የተመለከተ ከባድ ጉድ ተሰምተዋል። ጌዲዮን ጢሞቴዎስና ጌታቸው ረዳ ዲፕሎማቶችን ሰብስበው ለአዳሎ ቤተ መንግስት ሹማምንት መርዶ አሰምተዋል። ከደብረ ጽዮን አንጃ ጋር ያልተቀደሰ ጋብቻ ብቻ ውስጥ የገባው የኤርትራ መንግስት ለመጀመሪያ ጊዜ በግልጽ ከኢትዮጵያ መንግስት ውንጀላ ቀርቦበታል። መንግሥት ለመጀመሪያ ጊዜ የህወሓት አንደኛው አንጃ ከውጭ ኃይል ጋር ግንኙነት እያደረገ ነው ብለዋል። ውንጀላውን ተከትሎ ታዲያ የደብረ ጽዮኑ ቡድን ጌታቸውን የትግራይ ተላላኪ ሲል ከሶ ማስተባበያ አውጥቷል። የፌዴራል መንግስት በደብረ ጽዮን ገብረ ሚካኤል የሚመራውን የህወሓት ክንፍ ከኢትዮጵያ ባላንጣ የውጭ ኃይሎች ጋር ማበሩን ዲፕሎማቶችን ሰብስቦ በይፋ ክስ አቅርቧል። በኢትዮጵያ ውጭ ጉዳይ ሚኒስትር ጊዲዮን ጢሞቴዎስ እና በጌታቸው ረዳ ለዲፕሎማቲክ ማህበረሰብ የጸብጫሪነት ክስ የቀረበበት ህወሓት የቀረበውን ወንጀል አስተባብሏል። ቡድኑ ዛሬ ማለዳ ባወጣው መግለጫ ዲፕሎማቲክ ማህበረሰቡ ጌታቸውና ጊዲዮን ጢሞቴዎስ ያቀረቡት ቅጥፈት ነው እና እንዳይሰማ እውነት ያለውን እኔ ጋር ነው ሲል ተማጽኗል። የኢትዮጵያ መንግስት የደብረ ጽዮኑ የህወሓት ክንፍ የአገሪቱ ተቀናቃይ ከሆኑ የውጭ ኃይሎች ጋር ግንኙነትና ትብብር አለው በማለት ለመጀመሪያ ጊዜ በግልጽ ከሷል። ከዚህ ቀደም በገደም ዳሜ በአንዳንድ ባለስልጣናት ሲቀርብ የነበረውን ውንጀላ አሁን ላይ በትግራይ ጉዳይ ማብራሪያ ለመስማት በተሰበሰቡ የበርካታ ሀገራት አምባሳደሮች ፊት በአደባባይ ክስ አቅርቧል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ህዋትን ከኢትዮጵያ ተቀናቃኞች ጋር አብሮ ጦርነት ለመቀስቀስ እየሰራ መሆኑን ለዲፕሎማቶች አስረድተዋል። ጌዲዮን ከጌታቸው ረዳ ጋር በትግራይ አሁናዊ ሁኔታ ላይ ለዲፕሎማቶች በሰጡት ማብራሪያ ለደብረጽዮን ቡድን ህዋት ቀጠናውን ለመረ በሽ እየተንቀሳቀሰ ነው ብለዋል። ሚኒስትሩ ይህንንና ሌሎችንም ክሶች በህወሓት አንደኛው ወገን ላይ ባቀረቡበት ጊዜ ግንኙነቱ ከየትኛው የውጭ ኃይል ጋር እንደሚገናኝ በስም አልጠቀሱም። ምንም እንኳን ሚኒስትሩ በዲፕሎማቶቹ የውጭ ኃይሎች ያላቸውን በስም ባይጠቅሱም ከኤርትራ ጋር ማለታቸው መሆኑን ከዚህ ቀደም ሌሎች ባለስልጣናት ከሰነዘሯቸው ሀሳቦች መረዳት ይቻላል። በህወሓት አመራሮች መካከል ያለው አለመግባባት በተባባሰበት ባለፉት ወራት በደብረ ጽዮን የሚመራው ክንፍ ከኤርትራ ጋር ግንኙነት እያደረገ መሆኑን በተደጋጋሚ ሲከሰስ ቆይቷል። ዳ ቸው ረዳ ከአዲስ አበባ በሰጡት መግለጫ ላይ አንዳንድ የህወሓት ወታደራዊና ፖለቲካዊ አመራሮች ከኤርትራ ጋር ግንኙነት እያደረጉ ነው ሲሉ መክሰሳቸው ይታወቃል። ጌዲዮን ለአምባሳደሮቹ በሰጡት ማብራሪያ የደብረ ጽዮንን ቡድን ከውጭ ኃይል ጋር ግንኙነት ከመፍጠር በተጨማሪ ግጭት ለመቀስቀስ ሙከራ እያደረገ ነው ሲሉ ከሰውታል። በተመሳሳይ ጌታቸው በዚሁ መድረክ ላይ በሰጡት ማብራሪያ የደብረ ጽዮንን ቡድን ጊዜያዊ አስተዳደር በማፍረስ የፕሪቶሪያ ስምምነት አፍርሶ ጦርነት ለመቀስቀስ እየሰራ ነው ብለዋል። በደብረ ጽዮን የሚመራው ቡድን ግን እየቀረበበት ያለውን ይህንን ክስ በተደጋጋሚ እያስተባበለ ይገኛል። ቡድኑ ውሸት ቢደጋገም እውነት አይሆንም በሚል ርዕስ ዛሬ ማለዳ በእንግሊዝኛ ቋንቋ ባሰራጨው መግለጫ፣ ጀመርኩት ያለው ህግ ማስከበር ላይ የተጋነነ የውሸት ውንጀላ በጌታቸውና በጊዲዮን ቀርቦብኛል ብለዋል። ቡድኑ በመግለጫው የፌዴራል መንግስቱና የትግራይ ተላላኪው ያለው የጌታቸውን አስተዳደር አለም አቀፉን ማህበረሰብን ለማደናገር እየሞከሩ ነው ሲል ወንጅሏል። የኢትዮጵያ ውጭ ጉዳይ ሚኒስትር ጊዲዮን ጢሞጢዎስ የመንግስታቸውን ስህተቶች ለመሸፋፈን ድርሰት ያለው ክስ አቅርቧል ብለዋል። ሚኒስትሩ የፌዴራል መንግስቱ የትግራይን ተላላኪ ያላቸው የጌታቸውን የተጋነኑ አገላለጾች ተጠቅመው ህወሓት ለሁለት እንደተሰነጠቀ አድርገው ለአምባሳደሮች አቅርበዋል ብሏል ቡድኑ። በዚህ መግለጫ እንደሚባለው ህወሓት ለሁለት አለመከፈሉንና ጌታቸው የተባረሩት የቀድሞ አመራር እንጂ የሚወክሉት የህወሓት ክንፍ የለም ብሏል። ላለፉት ጥቂት ወራት በህወሓት አመራሮች መካከል የነበረው ውጥረት ከመካሰስ አልፎ በመሳሪያ በታገዘ ሁኔታ የአስተዳደር ተቋማትን መቆጣጠር ደረጃ ላይ ደርሷል። በደብረ ጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የክልሉን ጊዜያዊ አስተዳደር ተሿሚዎች በመሻር የራሱን ኃላፊዎች መሾም ጀምረዋል። የፌዴራሉ ጦር ወደ ትግራይ እንዳይገባ ተነግሮኛል ሲሉ ጀነራል ታደሰ ወረደ ተናገሩ። ጄኔራል ጌታቸው መፈንቅለ መንግስት ሲሉ የጠሩትን ጉዳይም ህግ ማስከበር ሲሉ ጠርተውታል። በሌላ በኩል አሜሪካ ለመጀመሪያ ጊዜ በኢትዮ ኤርትራና ትግራይ ጉዳይ ዝምታው አንሰብራለች። ጀነራል ታደሰ ወረደ በትናንትና ዕለት በአዲስ አበባ ከጠቅላይ ሚኒስትር አብይ አህመድ ጋር መክረው ወደ መቀሌ መመለሳቸው ታውቋል። ጀነራሉ ከአዲስ አበባ ደርሶ መልስ በኋላ መቀሌ ላይ በሰጡት መግለጫ የፌዴራል መንግስት አሁን ያጋጠመውን ችግር ለመፍታት ብሎ ትግራይ እንደማይገባ ተነግሮኛል ብለዋል። ጀነራሉ በትግራይ ክልል አሁን የተፈጠረው ክስተት እንደተባለው በኃይል ስልጣን የመቆጣጠር አይደለም ሲሉ በጌታቸው ረዳ መፈንቅለ መንግስት ተብሎ የተገለጸውን ድርጊት አጣጥለዋል። በክልሉ የተፈጠረውን ችግር ተከትሎ ከፌዴራል መንግስት ይሁን ከሌላ አካል ጋር ወደ ግጭት የሚያስገባ ነገር የለም፣ በማለት ውጥረቱ ወደ ጦርነት እንደማይቀየር ጠቁመዋል። በምንም መልኩ በውስጣችን የሚፈጠር ግጭት የውስጥ ግጭት ይፈጠራል የሚለው ጉዳይ ዝግ ነው ሲሉ ጄኔራሉ የትግራይ ኃይሎች እርስ በርስ በኃይል እንደማይጋጩ ተናግረዋል። ጦርነቱ በውስጣችን ይፈጠራል ወይንም ደግሞ ከውጭ በሚኖር ግፊት ይጀምራል የሚለው ጉዳይ ሊያሳስብም አይገባም አይኖርምም ብለዋል። ጄኔራሉ ከምን አንጻር እንዲህ እንዳሉ ግልጽ ባይሆንም አየሩን በስጋት የሞላውን ውጥረት በምንም አግባብ ወደ ጦርነት የማደግ እድል የለውም ብለዋል ጄኔራሉ ባለፉት ቀናት በክልሉ የተካሄዱ እውነቶችን በምንም መልኩ ወታደራዊ ድርጊት ጋር የሚያያዝ አይደለም ሲሉም ገልጸዋል። እንቅስቃሴው በምንም መልኩ ወታደራዊ ኃይልን ወደ ስልጣን የማምጣት ጉዳይ አይደለም፣ ይፈጽሞ የማይሆን ነገር ነው ብለዋል። ጦርነት ይቀሰቅሳሉ ተብለው ከተሰጉ ጉዳዮች መካከል አንዱ የነ ደብረ ጽዮን ቡድን ከኤርትራ መንግስት ጋር አብሯል የሚለው ቢሆንም ጄኔራሉ ይህንን አስተባብለዋል። ጄኔራሉ ከጌታቸው ረዳ እስከ ከፌዴራል መንግስት በአደባባይ የቀረበውን ክስ፣ የትግራይ የጸጥታ ኃይሎች ከኤርትራ ጋር ግንኙነት አላቸው የሚለውን ውንጀላ ስህተት ነው በማለት አስተባብለዋል። ምንም እንኳን ጀነራሉ እንቅስቃሴው በወታደራዊ ኃይል ስልጣን የመቆጣጠር ጉዳይ አይደለም ብለው ቢያስተባብሉ መሬት ላይ ያለው እውነታ በኃይል ስልጣንን የመቆጣጠር ነው። እንደ አዲግራት መቀሌና አዲጉደምና ሀገረ ሰላም ባሉ ከተሞች ላይ የደብረ ጽዮን ቡድን ህወሀት በኃይል የጌታቸውን ረዳ አስተዳደር ተረክበዋል። ወደ ህዝብ የተኩስ ርምታ በመክፈት ጭምር በኃይል የአስተዳደር ቢሮዎችን ይኸው ቡድን መቆጣጠሩን ነዋሪዎች ሲገልጹ ሰንብተዋል። የቡድን ወታደራዊ ኃይል የተቀላቀለበት እንቅስቃሴ ከፍተኛ ስጋት እንደደቀነባቸው እንደ መቀሌ ያሉ ከተማ ነዋሪዎች ስጋታቸውን ለቢቢሲ አማርኛ ገልጸዋል። ከጦርነት ጠባሳ በኋላ ገገመችው በትግራይ ዋና ከተማ መቀሌ የሚገኙ ነዋሪዎች ዳግም ወደ ግጭት ይገባ ይሆን የሚል ስጋት አላቸው። በመቀሌ ከተማ ህዝቡ የከፋ ነገር ከመጣ በሚል እየተዘጋጀ ሲሆን፣ የሸቀጣ ሸቀጦች ዋጋ እየናረ መምጣቱን ተከትሎ ሸማቾች ለክፉ ጊዜ በሚል ሸመታ ላይ ተጠምደዋል። በሌላ በኩል አሜሪካ ለመጀመሪያ ጊዜ በኢትዮ ኤርትራና ትግራይ ጉዳይ ዝምታዋን ሰብራለች። የአሜሪካ ሴኔት የውጭ ጉዳይ ኮሚቴ ሊቀመንበር ሴናተር ጀምስ ሬሽ በትግራይ ክልልና በአጎራባች አካባቢዎች ዳግም ግጭት ቢነሳ አስከፊ አደጋ ያስከትላል ሲሉ አስጠንቅቀዋል። ኢትዮጵያና ኤርትራ ውጥረቱን በአስቸኳይ እንዲያረግቡም ጠይቀዋል ተገልጿል። ሴናተር ጄምስ ማስጠንቀቂያውን የሰጡት በኤርትራና በኢትዮጵያ መካከል ውጥረት እየጨመረ መምጣቱንና በህዋት አመራሮች የተፈጠሩ ውስጣዊ ክፍፍልን ማየሉን ተከትሎ ነው። በዚህ ሳምንት መጀመሪያ የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንት ሌትናንት ጄኔራል ጻድቃን ገብረተንሳይ የኢትዮጵያና የኤርትራ ጦርነት የማይቀር ይመስላል፣ ወታደራዊ ዝግጅቶችም የመጨረሻ ደረጃ ላይ ደርሰዋል ማለታቸው ይታወሳል። በጠቅላይ ሚኒስትሩ ሰበር ዜና በኋላ ውሃ ሽታ ሆኖ የቀረው የኦጋዴን ነዳጅ ውዝግብ ተነስቶበታል። ወደ ሰላማዊ የፖለቲካ መስመር የገባበትን የአስመራው ስምምነት ሰርዞ ጦር ወደ ማንሳት ለመሸጋገር እየተንደረደረ የሚገኘው ኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ አዲስ ካርድ መዟል። ኦብነግ የኢትዮጵያ መንግስት የአስመራውን ስምምነት አላከበረም በሚል ከሰላማዊ የፖለቲካ መስመር ወጥቶ ሌላ የትግል መስመር እያጤነ መሆኑን በገለጸ ሳምንት የነዳጅ ጉዳይ ተነስቷል። ከሙስጢፊ መሐመድ አስተዳደር እና ከፌዴራል መንግስት ጋር የተፋጠጠው ኦብነግ ጠቅላይ ሚኒስትሩ ከስድስት ዓመት በፊት በሰበር ዜና ያበሰሩትን የኦጋዴን ነዳጅ አላስነካም ብሏል። በጉዳዩ ላይ ባጣው መግለጫ የሶማሊያ ክልላዊ መንግስት ከቻይናው የነዳጅ ኩባንያ ጋር ፖሊ ጂሲአል ጋር የክልሉን የተፈጥሮ ጋዝ ለማውጣት ያለ መሰሰብ አድርጓል በማለት ወቅሷል። ኩባንያው በኦጋዴን የተፈጥሮ ጋዝ በማውጣት እንዳይሰማራ ያስጠነቀቀው ወደ ትጥቅ ትግል ሊገባ መሆኑን የተነገረለት ግንባሩ አስጠንቅቋል። ኩባንያው ከሶማሊያ ክልል ህዝብ ይሁን ታውጭ የተፈጥሮ ጋዝ በማውጣት ስራ ከተሰማራ ለሚፈጠረው ችግር ኃላፊነቱን ይወስዳል ሲልም አሳስቧል ኦብነግ በክልሉ የማዕደን ቢሮና በኩባንያው መካከል ሰሞኑን የተደረገው ምክክር ያልተፈቱ የሶማሊያ ህዝብ የፖለቲካ ጥያቄዎችን ቸላ በማለት የኦጋዴን የተፈጥሮ ጋዝን በድብቅ ለማውጣት ያለመ ነው ብሏል መንግስት የተፈጥሮ ጋዙን ለመመዝበር ሲል ከ6 ዓመት በፊት አስመራ ላይ የተፈረመውን የሰላም ስምምነት ቀልብሶታል በማለት ኦብነግ ከሷል ኦብነግ የጠቅላይ ሚኒስትር አብይ አህመድ መንግስት የተፈጥሮ ጋዙን ለማውጣት የሚያስችል ስልጣን የለውም የሶማሊያ ክልል መንግስትም በክልሉ ህዝብ ዘንድ ቅቡልነት የለውም ብሏል ኦብነግ ነካውም ያለውም የኦጋዴን ነዳጅ ከስድስት ዓመት በፊት መውጣት መጀመሩን ጠቅላይ ሚኒስትሩ በሰበር ዜና ለኢትዮጵያ ሕዝብ አብስረውት ነበር። ይሁን እንጂ በራሳቸው በጠቅላይ ሚኒስትሩ በሰበር ዜና ከተነገረ በኋላ መውጣት ጀምሯል የተባለው ነዳጅ የደረሰበት አልታወቀም። ባለፈው ዓመት የማዕድን ሚኒስትር አይደለም ነዳጅ ማውጣት ሊጀምር ቀርቶ በአግባቡ አልተጠናም ማለቱ ይታወሳል። ጉዳዩ እስካሁን ድረስ መነጋገሪያ ጉዳይ ሆኖ የቀጠለ ሲሆን ከሰሞኑ ደግሞ እንደ አዲስ መነሳቱ በኦጋዴን አካባቢ ስጋት ፈጥሯል። ትራምፕ በዩክሬን ጦርነት ዙሪያ ከፑቲን ጋር ውጤታማ ውይይት ማድረጋቸውን ተናገሩ። ትራምፕ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር አገራቸው በዩክሬን ጦርነት ዙሪያ ባቀረበችው የተኩስ አቁም ስምነት ላይ ያደረጉትን ውይይት ጥሩና ውጤታማ ሲሉ አድንቀውታል። ይህ የሆነው ፑቲንና የአሜሪካ ልዑክ ስቲቭ ዊትኮፍ ሐሙስ አመሻሽ ላይ በሞስኮ ከተገናኙ በኋላ ጽሕፈት ቤታቸው በሰላም ሂደቱ ላይ የአሜሪካን ግራቀኙን ያየ እና ተስፋ የተሞላበት ሀሳብ እንደሚደግፉ ካሳወቁ በኋላ ነው። ትራምፕ በትሩዙ የማኅበራዊ ሚዲያቸው ላይ ባሰፈሩት መልእክት ውይይቱ ይህ አሰቃቂና ደም አፋሳሽ ጦርነት በመጨረሻ እንዲያበቃለት የሚያደርግ በጣም ጥሩ እድል ነው ብለዋል። የዩክሬን ፕሬዝዳንት ቮለዲሚር ዘለንስኪ ግን ፑቲንን ጦርነቱን ለመቀጠል ንግግሮችን ለማስተጓጎል ሞክረዋል ሲሉ ተናግረው ነበር። ሰር ኪር ስታርመር በበኩላቸው የሩሲያው ፕሬዝዳንት የተኩስ አቁም ሀሳባቸውን በማንሳት ጨዋታዎችን እንዲጫወቱ ሊፈቀድላቸው እንደማይችል ተናግረዋል። በዚህ ሳምንት መጀመሪያ ላይ ዩክሬን በአሜሪካ የቀረበውን የተኩስ አቁም ስምነት የተቀበለች ሲሆን ሩሲያ ግን እስካሁን አልተስማማችም። ሐሙስ ዕለት ፑቲን የተኩስ አቁም ሐሳብ ትክክል ነው፣ እኛም እንደግፈዋለን፣ ግን ልዩነቶች አሉ ካሉ በርካታ ጠንካራ ቅድመ ሁኔታዎችን አስቀምጠዋል። በዚህ የፕሬዝዳንቱ ቅድመ ሁኔታ የተበሳጩት ዘለንስኪ ሸፍጥ የተሞላበት በሚል ኮንነዋቸዋል። የዩክሬን ፕሬዝዳንት አርብ ዕለት በኤክስ ገጻቸው ላይ በለጠፉት ተከታታይ ጽሑፍ ላይ ትችታቸውን በመቀጠል ፑቲን ከዚህ ጦርነት መውጣት አይፈልግም፣ ምክንያቱም ያ ባዶውን ያስቀረዋል። ለዚህም ነው ገና ከጅምሩ የተኩስ አቁም ከመደረጉ በፊት እንኳ እጅግ በጣም አስቸጋሪና ተቀባይነት የሌላቸውን ሁኔታዎች በማስቀጠል ዲፕሎማሲውን ለማበላሸት የተቻለውን ሁሉ እያደረገ ነው ያለው ብለዋል። ፑቲን ሁሉንም አካላት ማለቂያ ወደ ሌለው ውይይቶች ይጎትታል። ወታደሮቹ ዜጎቻችንን እየገደሉ ቀናትን ሳምንታትንና ወራትን በከንቱ ንግግሮችን ያባክናል ሲሉ ጽፈዋል። ፑቲን ያቀረቡትን እያንዳንዱ ቅድመ ሁኔታ ማንኛውንም ዲፕሎማሲ ለመግታት የሚደረግ ሙከራ ብቻ ነው። ሩሲያ የምትሰራው በዚህ መንገድ ነው። እናም ደግሞ ስለዚህ ጉዳይ አስቀድመን አስጠንቅቀናል ብለዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር የትራምፕን የተኩስ አቁም ሐሳብ ክሬምሊን ሙሉ በሙሉ ችላ ማለቱ ፑቲን ለሰላም ግድ እንደሌለው ያሳያል ሲሉ ተናግረዋል። አክለውም ሩሲያ ወደ ድርድር ጠረጴዛ ከመጣች የተኩስ አቁም ስምምነቱ የምርና ለዘላቂ ሰላም መሆኑን ለማረጋገጥ ዝግጁ መሆን አለብን ብለዋል። ይህ ካልሆነ ግን ጦርነቱ ያበቃ በሩሲያ ላይ የኢኮኖሚ ጫና ለመፍጠር እያንዳንዱ ብሎን ማጠባበቅ አለብን በማለት ተናግረዋል።